ስመያ ምን አይነት መልስ እንደሰጠች ከማሳያችሁ በፊት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ስመያ ራስ ምታት ናት ስል በምክንያት ነው። ምክንያቱም በቃ የሚገባውን መልስ ትሰጣለች። ሀዩንም እንዳትጎዳ ስትል አስጠቅቃለች፣ ለሰይድ ማለት ነው። በዚህ አጋጣሚ ደግሞ ደስታዋንም ገልጻለች፣ ማለትም ሀዩ ሀዩ ነው። አዩ ብቻ በእሷ ላይ ያደረገችባትን ነገር በእሷ ላይ የሰራችባትን ግፍ ብቻ በአጠቃላይ በእሷ ላይ ያደረገችውን ነገር በሙሉ እንደገና ደግሞ ዞሮ እንደውም ስትናገር ሰው የዘራውን ያጭዳል ሲባል አባባል ይመስለኝ ነበር፣ ነገር ግን በሀዩ ደርሶ አይቸዋለሁ። ስለዚህ አልሐምዱሌላ ስትል ነበር ማለት ነው። የማለት እንግዲህ ደስታለች ማለት ነው። ቤዛ ለሰይድ የሆነ ስሜት ተሰምቶኛል ምናምን ነገር እያለች ስለነበረ ማለት ነው። ቀለበቱንም ሲያደርግላት እየተሰማትን እንደውም ለልጁ ያን ያክል ለሴድ የሰጠችውን ቦታ ያሳየችውን ደስታ ለልጁ ምንም እንዳላሳየች ነው። ስለዚህ እንግዲህ ያ ማለት ሱመያ ተደሰተች ማለት ነው። ሱመያ ተደሰተች ማለት ያው ደግሞ ቤዛ ሀዩን ታቃጥላታለች፣ የሚለው ወስዳ ነው። ስለዚህ ደግሞ ይሄም አይቀርም። እንግዲህ በረጊና ጠጥታ ሀገር ጠፋች የሚባል ወሬ በቅርቡ ትሰማላችሁ፣ እየልባችሁ ነው። ለማንኛውም ሀባይቢ፣ በዚህ ቪዲዮ ላይ ሱመያ ምን አይነት መልስ ሰጥም ይመስላችኋል? ሱመያ በእርግጥ ጨዋ ናት። ጨዋ ንግግር ነው የምትናገረው ያው ግን አሳዘንሽኝ ብላ ስቃለች፣ ውስጧ ስቋል ማለት ነው። በሀዩ እንደዚህ አይነትን መድረሱ ግን ሰይድ አይንህን እውነት ምን አስጨፈነህ? ማለት አንድ ሰው ማስረዳት እስከፈለገ አይነ ተጨፍኑ እንዴት ሰው እንዲረዳ ያደርጋል? ወይስ ዲራማ ነገር ናት? ለማንኛውም አንድ ሰው የሆነ ነገር አስረዳኝ ከተባለ አይኑን ተገልጦ እንደዚህ እንደዚህ ማለት ጨፍኖ ራሱ አይገባውም፣ ያ ሰውዬ ጨፍኖ ራሱ ለማስረዳት አይገባውም። ልጁ ራሱ የሚገባው አይመስልም። እኔ ግን የሰይድን ነገር ተውና፣ የልጁ ነገርስ በዚህ ጊዜ ቀለበት አርጉልኝ ወይ ደግሞ ቀለበት እንዴት እንደሚደረግ አሳዩኝ። ተውጦላችኋል? እኔ አልተዋጠልኝም። ለማንኛውም ያኔ አይደረግም። አንድ ሰው ከወደደ በቃ ቀለበት ማድረግ ነው። ሰው አድርጉልኝ፣ አሳዩኝ፣ ንገሩኝ፣ ጠቁሙኝ ይህ አስፈላጊ ነው ብዬ አላምንም። ማለት ቀለበት ማድረግ ራሱ የሚያክል ሰው የሚያስጎትት ነገር አይደለም። ወንድ ልጅ አይደለ እንደ ቆፍጠን እንበል እንጂ እሱ አደረገላት እሺ እንበል እሺ። ከዛስ በኋላ ማነው አብሮ አብሮህ የሚኖረው ሌላ ሰው አብሮህ የሚኖር ሰው ደግሞ ሶስተኛ፣ አራተኛ ሰው ሊያስፈልግህ ነው ማለት ነው። አብረሀት የምትኖረው ሚስትህ ናት። አብረሀ የምትኖረው ለወደፊት ያኖርካት ሴት ናት። ስለዚህ መልመድ መቻል አለብህ ማለት ነው። ገባህ? ስለዚህ ለኋላውም ለበኋላውም ቢሆንም ሌላ ሶስተኛ ወይም አራተኛ ሰው ይህንን አድርጉልኝ አይባልም። ቀለበት አድርጉልኝ። ኧረ ለዛውም በዚህ ሰዓት ከብዳል ብቻ። እኔ ልጁ ምንም አልተዋጠልኝም ብቻ፣ የሆነ የሚሰራው ጥፊ ካለች ማለት ነው እ የኔ ጥርጣሬ ነው። ለማንኛውም የሱመያን መልስ አሰማችኋለሁ ማለት ነው። ሱመያ ምርጥ መልስ፣ እነሱ ሲያወሩ የተረጎመችውን ትርጉም በስለሽ ማለቴ በሱመያ ስትል መልሳ ነበረ። ለማንኛውም ወዲ ቪዲዮ ላስገባችሁ። ባይ ባይ። መጀመሪያ ለእሱ እያስረዳ ያለው እንዳስተረጉምኩት ወይ ደግሞ እንደተረጎመልኝ ወይ ደግሞ ትርጉም በስለሽ ይሁን አይ ትርጉም በሱ መያዝ የሆነ አልፎ አልፎም ቢሆን ያመለጠ ሰማለሁ ማለት ነው። የኔ ፍቅር፣ የኔ ውድ፣ ያ ወርቅ፣ እንደ ዞማ የወረደው ጸጉርሽ ፉኛ ማለት አፍንጫ መሰለኝ እና እንደዚህ እንደ ስንደዶ የቆመው አፍንጫሽ ያ በረዶ የሚመስለው ጥርስሽ ምንድን ነው? ይሄ ቁጭ ቁጭ ያለው አይንሽ። በእነሱ ሽታ ይበሉ፣ ምን ረሳሁት? ሰውት መሰለኝ እንደሱ። በእነሱ ነገሮችሽ በሙሉ ተማርኪ ያለው የኔ ውድ፣ ካላንቺ መኖር አልችልም ብሎ ሻሩካን እንትን ያስራል፣ ቀለበት ለሰልማን ካን ያሳየዋል፣ እንዴት እንደሚያስር ሻሩካን ማለት ነው። ያኛው የቆመው ሰልማን እንበለውና ማለት ነው። እና ሻሩካን ደግሞ እንደሚታወቀው ሴቶች በጣም ወዱታል፣ ሴቶች ይሞቱበታል። እና ይመጣና እንዲህ ሲያሳያል፣ ሻሩካን የተንበረከከው ትመጣና ጣቷን ጥልቅ ታደርጋለች። እኔ ግራ የገባኝ ለምን አይነት እንጨፈንክ? ስሜቱ ሌላ ነገር ላይ ነው ማለት በስሜት ሌላ ነገር ላይ አይኑን እያለበስካት መስሎ ነው። አይነን ለምን ጨፍ አይነ እንደዚህ ፍጥጥ አድርገህ እንደዚህ ነው ማድረግ ያለብክ። ማለት እሷ ስትመጣ የእኔ ውዴ ፍቅር ብላት እንደዚህ ቀለበትን ጥልቅ አድርግላታትለው ምን አይነን ጨፈነክን? አይነት ጥያቄ ግን፣ ለማንኛውም እውነት አየዋል።